ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት እንደምንድን ነው። ግን ላይክ ሰብስክራይብ የማታደርጉትን ጌታ አበረታታችሁ። እስኪ በቅንነት ማለት ነው ስለምናችሁ አበረታታችሁ ለማለት ይፈልጋሉ ቤተሰብ ዛሬ በጣም ደስ ብሎኛል። ለምን ደስ አለሽ ልትሉ ትችላላችሁ። እኔ እንጃ፣ ይሳቅ በጣም ምርጥ ሰው፣ አስታዋይ ሰው እንደሆነ ነው የተረዳው ማለት ነው። ምክንያቱ ያስታውቃል። ሮታ ይዛ ስትመጣ ጊዜ ራሱ ልጁ ያስታውቃል። ማን ለመናገር ብዙ ሰው ነው የተቀበለ ማለት ነው። ማን ለመናገር እኔ እንጃ የሩታዬ መከታ። ምርጥ አስተዋይ ምርጥ ኢትዮጵያ ማለት ይሳቅ የምር የመምላቸው የምንላቸው እንንጃ አተሳሰቡ ራሱ ያስታውቃል። እውነት ለመናገር ማለት ነው እና እንግዲህ እንደምታውቁት የኛ ልጆች ዱባይ ሳይሄዱ በፊት እስከ ቤት ድረስ ጠርጥቶ እንግዲህ ምን ይመስል ፕሮግራም አዘጋጅቶላቸው ፉጡር አንድ ላይ ነው እየበሉ ማለት ነው። አቤት ፍቅራቸው ደስ የምር በጣም ነው ደስ የሚል ልጅ ነው እውነት ለመናገር ማለት ነው።

ምርጥ ሰው ምርጥ ኢትዮጵያ ማለት ይሳቅ ነው ማለት ነው። በዚህ ሰዓት እኮ ሰው ሰላም ባጣበት ፍቅር ባጣንበት ሰዓት ነው እና በዚህ ሁኔታ ሰርታም ስለ አሳየን እናመሰግናለን ለማለት እፈልጋለሁ። የምር የሁላችሁም በቃ መቸነኛ እንደዚህ ፍቅሩን አንድ ላይ የሚኖረው ብዬ የሚመኙበት ሰዓት ነው እውነት የምንላቸው እና አሁን ላይ እንደምታዩት በቃ ሰላም የለም ታቃላችሁ፣ እርስ በርስ ታቃላችሁ ና እና ከይሳቅን እንጂ ከይሳቅ ታ ያላችሁ ብዬ አምናለሁ። እኔ እንጃ አስተዋይ ልጅ ነው፣ ያስታውቃል። በቃ ንግግሩ በቃ አለ አይደለም። ሩታ ይዛ ስትመጣ ጊዜ እኔም እንደዛ ነው። እኔ እንጃ ያስታውቃል። ሰው በቃ አቆም በአቆም ታጣላችሁ ሰውም ማለት ነው። እና ይሳቅ እሱን ያዩበት ማለት ነው። እና ቅንነቱ ስላለ የእውነት እንጂ ቃላት የለኝም። ኢሳክ ወንድማችን በዚህ ቀጥላበት፣ ጎበዝ ሆነ፣ አስተዋይ ምርት ኢትዮጵያ ማለት አንዱ ነው። የምር ቀጥላበት በዚህ መልካምነት። ደግሞ የእኛ ልጆች ስለጠራልን እናመሰግናለን። በእነሱ ቦታ ብዬ አለሁ። የምር በጣም ደስ ብሎኛል። ደስ ስላለኝ ነው ቪዲዮ የሚሰራው ማለት ነው እና እኔ እንጃ ቃላት የለኝም። በዚሁ ቀጥላበት ለማለት ፈልጋለሁ። ሌላ ደግሞ አምስት ቀን ቀራ ስንት ቀን ቀራ እያላችሁ በቃ በኮሜንት ፈታዘና የምታደርጉ ተመልካች ዋው ዋው። በቃ ሩታና የሩታና ያሎች ደስታን አደለ እናንተ የምጠብቁ አምስት ቀን ቀራ ስንት ቀን ቀራ። የእውነት ኮሜንት ስር ገብታ ስታይ በሳቅ ነው መዝሙሩ ማለት ነው እና ኮሜንቶቹ ስታይ በጣም ይመስቁ። እና አዎ አሁን ስንት ቀን ቀረ አራት ቀን ቀራቸው ማለት ነው ወደ ዱባይ ሊመጡላቸው ማለት እና በጣም ደስ ይላል እግዚአብሔር የዛ ሰው ይበለን በጣም ደስ ብሎኛል ለማንኛውም ይሳቅ እናመሰግናለን እኛ ምርጥ ወንድማችን የእውነት በዚህ ቪዲዮ በእርግጠኝነት የእውነት በሱ በይሳቅ መልካምነት አይታችሁ በዛ ቪዲዮ ሀምሳ ሺህ እንደምታስገቡ ተስፋ አደርጋለሁ። በእውነት ቅን ሰው ነው። እንደዚህ የሚያደርጉ ሰው ነው። አበረታቱ፣ ከጎን ሆኑ። አይከፈልበትም፣ ሰብስክራይብ አድርጉ ማለት ትርፍ ስልክ ካላችሁም ሰብስክራይብ አድርጉ። እውነት እኔ በሶስት ስልክ ነው ሰብስክራይብ ያደረግኩው ማለት ነው። እና በጣም ምርጥ ልጅ ነው። እውነት ለመናገር እኛ የምናውቀው በቅርብ ነው፣ ግን ብዙ እንደዚህ ቲክቶክ ላይ ነው ማቆ እንጂ። ሮታ ግን እንዴት ከእንደዚህ መልካም ሰው ጋር እንዴት ተገናኘች ያልኩ የምሬ ነው የሚላችሁ። በጣም አስተዋይ ልጅ። እኔ እንጃ የሩታዬ መከታ ብያለሁ። የሳቅዬ እናመሰግናለን፣ የኔ ምርጥ ወንድማችን ማለት ነው። ቀጥላበት በዚህ መልካምነት ህገ ደስ ይላል። በርታለን ለማለት ፈልግ ያለው ቤተሰብ። ቪዲዮን ከወደዳችሁ እስ ሰብስክራይብ አድርጉ ላይክ አድርጉ እንኳን ሼር ባታ አድርጉ ላይክ አድርጉ ማለት ነው። በእውነት እስኪ አበረታቱኝ ለማለት ፈልግ ያለው የኔ ምርጥ ቤተሰብ ማለት ነው እና እና በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ደስ ስላለኝ ቤተሰብ ቪዲዮ ሳልሰራ አላልፍም ብዬ ነው እና ሳቅ ገብታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። አይከፍልበትም፣ የምር የመዳም ዋይፋይ ስለሆነ በትርፍ ጊዜ ሄዳችሁ ሰብስክራይብ አድርጉ። በደንብ አዩለት ቪዲዮ ማለት ነው እና በጣም መርጥ ሰው ነው። እግዚአብሔር እኔ እንጃ በቅርብ ጊዜ አውቄ እኔ እንጃ እኔ አላቅም። ብቻ ከሱፊ ጋር ቢጣምሩ ደስ ይለኛል። ሱፊ እኮ ምርጥ ሴት ነው ትየ እውነት። ሱፊ እና ይሳቅ አንድ ላይ ቢሆኑ የደስተኛ ነው። ጌታ እና ብቻ ፈጣሪ ጥሩ ሴት ለአንተ የምትሆን ሴት ይስጥክ። ነው ምልክ ይሳቅ ማለት ነው እና የሩታዬ መከታ የኔ ወንድም የሚያለው የምር ይለኛል ልዩ ሰው